ሩታ ጠንካራ ታጋሽ ቻይ ሴት ናት። ይሄ ጥንካሬዋ ደግሞ ደሞ ከራሱ አልፎ ለብዙ እህቶቿ ትምህርት ይሆናል ወይም ደሞ የብዙ እህቶቿ ተምሳሌት ትሆናለች ማለት ነው። የእውነቴን ነው የምነግራችሁ የሩታ ጥንካሬ በ በጣም እጅግ በጣም በጣም ሊደነቅ የሚገባ ጥንካሬ ነው ማለት ነው። ብዙ አሉ በሷ እንደሷ ሆነው ተደብቀው የሚያላሱና የሩታን ሲህዋት፣ እነዛ ተደብቀው የሚያላሱ ሰዎች እንዴት መነሳት እንዳለባቸው እንዴት መጠንከር እንዳለባቸው ከሷ ይማራሉ ማለት ነው። ስለዚህ ከራሱ አልፎ ለሰውም ጠቀመች ማለት ነው እና ሩትዬ አሁንም ጠንክሬ፣ በነበር ሁሉም ነገር በነበር ተዋሪዋለች። እንደዛ ተደርግ የነበረ እንዳለፈ ይበቃ፣ ታልፎ የሆነ ነገር እንደምናወራው እንደዛ ታዋሪዋለች ማለት ነው። በማመንኩ ተሰብሬ ነበር፣ ማመንኮት ተገድቼ ነበር፣ በቃ አይርቀኝም ባልኩት ሰው ተጎድቼ ነበር ብለሽ የምታዋሪበት ቀን ቅርብ ይሆናል ማለት ነው። ስለዚህ ሁሉንም ነገር ችለሽ አሁንም ለማለፍ ጥንካሬ ልጅሽ በቃ መጽናኛሽ ሁሉ ነገሮች ነው። ልጅሽን በጥሩ ሁኔታ አሳድገሽ ለቁም ነገር እንደምታበቂም በጣም እተማመንብሻለሁ። ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ትናንትና እንግዲህ እሩታ ቪዲዮ ወረቀት ምናምን ልኮላት ነበር ማለት ነው። እኔ እኮ ደግሞ ያ እዩ የሚባል ልጅ ማለት ነው። ሊሄር ነው የሚላት፣ ሰላሳ ጊዜ ማለት ነው። የሆነ ይዞ ትሄዱ እና የጎርፎ እና ሊሄር ነው ሊሄር ነው የሚላት እሱ አገር ተቀመጠ። ለሩታ የጠቀማት ነገር ምንድን ነው? ሄደ። ለሩታ የሚጎዳት ነገር ምንድ ነው? አብሽ ማለት ነው። አብሽ ብሄር ቢቀመጥ ለሩታ የሚጠቅመው የሚጎዳው ነገር ምንድ ነው? እንዴ እሱ ሀገር ስለተቀመጠ ለሩታ የጠቀማት ነገር አለ? ምንም የለም። ሜዲያ ለሜዲያ እየተላላሰ እየተሳሰም አስር ጊዜ ጉንጩል እያሳመ ከመንጣት ውጭ ምንም ነገር የለም። ከሀገር ወቶ ወጥቶስ የሚጎዳት ለሩታ የሚያውልባት ነገር ምንድ ነው? ምንም ነገር አይኖርም። ሊር ነው ሊህር ነው አስር ማለት ነው። እና ብዙ ብዙ ልጆች ሩታ ንኖረ ወረቀት ይዛ ስትቆዝም፣ ሩታ ከሀገር እንዲወጣ አትፈልግም። ትወደዋለች፣ ታፈቅረዋለች። ተወደው ነበር፣ ታፈቅረው ነበር። ስለምታፈቅረውም ስለምትወደውም የወለደችለት ነገር ግን ማለት ነው። ሩታ የቆዘመችው እሱ ከሀገር እንዳይሄድ እሱ ከሌላ ሲጋ ለምን ሆነ ብላ አይደለም ማለት ነው። እሷ የቆዘመቸው አንዳንድ ጊዜ አላ ጋይስ ባመናችሁ ሰው መጎዳት ውስጣችሁን እንዴት ሊሆን ይችላል በቃ ይሄ ሰው እዚህ ቦታ አይገኝም ይሄ ሰው እኔን አይጎዳኝም ይሄ ሰው ከኔ አይረቅም ይሄ ሰው አይሰብረኝም ብላችሁ ባሰባችሁ ሰው ተጎርታችሁ ያ ሰው አልጠበቃችሁ ቦታ ላይ ስታዩት ድንገት በቃ ውስጣችሁ የሆነ ቆም ብላችሁ ስታስቡት ውስጣችሁ ያዝናል ሩታም ውስጧ የቆዘመው አብረች ከሌላ ሴጋ ስለሆነ አይደለም እሱንም ቆይቷል እሱ ቆይቷል ከሌላ ሴጋ መሆን ከጀመረ ቆይቷል ማለት ነው እስከዛሬ ታለስ ነበር። በሱ ምክንያት ቢሆን በሱ ምክንያትም አይደለም ስለሚሄድም አይደለም ሄደም ተቀመም ሄደም ተቀመጠም ስለማይጠቅማት እሱንም ታውቃለች። ነገር ግን በቃ አንዳንድ ጊዜ በጣም ውስጣችሁን ባመናችሁ ሰው መጎዳት ውስጣችሁን ያሳዝነዋል፣ እና ለምን እንደዚህ ሆነ ብላ ነው እንደገና ደግሞ እሷን ካለመጥቀም አልፎ ልጁንም የማይጠቅም አባት ሊሆን ነው ወደፊት ስታስበው ማለት ነው። በዚህ ከቀጠለ እንግዲህ አስባችሁ ታብለሽ ለልጁ የማይጠቅም አባት ሊሆን ነው ማለት ነው። ልጁ እንግዲህ ይህንን ነገር ሰላሳ ጊዜ ጉንጭል እያሰመ በሶሻል ሚዲያ እየመጣ ልጁ አድጎ ለራሱ ይህንን ቪዲዮ ቢያዩ እንዲ ከቻናላቸው ላይ ለጅ ቪዲዮ ቢያጠፉት በየሶሻል ሚዲያው ተቆራርጦ ቪዲዮዎች አሉ ማለት ነው። ከሰላሳ ጊዜ ከኤርሜላ ዙጥ ወይም ከዙጡ ዙቁጥ ጋር እየተሳሳመ ይህንን ቪዲዮ ልጁ አድጎ ሲያየው የእውነት ምንድን ነው የሚለው ምን ይሰማዋል? የእውነት ማለት ነው። ጠንካራ እናት የሌለው ልጅ ከሆነ ወይ እንደ አባቱ ነው የሚሆነው ማለት ነው። የአባቱን ነገር ያይና ነገር ግን ሩታ ጠንካራና ጠንካራ ሴት ስለሆነች እንደዛ እንደ አባቱ እንዳይሆን አድርጋ ነው የምታሰድገው። በስነ ስርዓት፣ በጥንቃቄ ስነ ስርዓት የተሞላው ሴት ልጅ የሚያከብር፣ በቃ ሰውን ሰው በመሆኑ የሚያከብር፣ ለሰው ልጅ ክብር ያለው፣ ላምነው፣ የሚታመን ላፈቀረው የሚፈቀር ለምነው ሰው ታምኖ የሚኖር ሰው ሆኖ አድርጋ ነው የምታሳድገውን እርግጠኛ ነኝ ማለት ነው። ነገር ግን በቃ እሱ ግን ምን ለልጅ ነገ ጠዋት ምን እንደ ትንሽ ለልጁ አለማሰቡ ለራሱ ውስጣቸውን ይነካዋል። የእውነት ልጃቸው ለራሱ ካልሆነ ሰው መፈጠሩ አንዳንድ ጊዜ ለምን ተፈጠረ እኮ ምናም ብላቸው አታመረሩ። ነገር ግን ካልሆነ ሰው ጋር እንደዚህ መሆኑ ምናምን አንዳንድ ጊዜ ውስጣቸውን ይነካዋል። እና ለዛ ኖሩ ተቋዝምችም ስለሚሄድ ስለሚቀመጥ አይደለም ማለት ነው ይችላሉ እና ደግሞ እኔ የሚገርምኝ አስር እየመጡ ሊሄድ ነው ሊሄድ ነው የሚሉ ሰዎች እንጃ፣ አላቅም አላቅም የክረምቱ ውሀ የክረምቱ ጎርፍ ይዟቸው ይሄድ ነው የምለው በቀላሉ ማለት ነው። እውነት ይሄ ነው ምንድነው አስር ሊሄድ ነው ሊሄድ ነው ኑሮ ምን ጠቀማት ነው የምለው እኔ እኮ መሄዱ መኖሩ ማታውቂያ ሩታ፣ የሚያጎልም የሚጠቅምም ነገር የለውም። ስለዚህ ለምንድነው አስር ሊሄድ ነው የምትዋል የእውነት ሩትዬ እንደ አንቺ ጠንካራ ታጋሽ ሁሉን ቻይ ሴት ነሽና እንደ ሁሉንም ነገር አልፈሽ አልፈሹ ለብዙ እህቶች ትምህርት እንደምትሆኝ በጣም እርግጠኛ ነኝ። ሩታ የመጀመሪያ አይደለችም ስትከዳ። ሩታ የመጀመሪያ አይደለችም፣ እርጉዙና በላይ ዋላ ሴት ሲደረብባት በጣም ብዙ እህቶች አሉ፣ እንደዚህ የሚደረጉ ተደብቀው በር ዘግተው የሚያለቅሱ ልባቸውን የሚጠግንላቸው አተው ልባቸውን እንደዚህ ስብራታቸውን እንደዚህ ታቅፈው ይዞ የሚያለቅሱ ብዙ እህቶች አሉ ማለት ነው። እና ለነዚህ እህቶች ሩታን ጎባ ብለው ሲያይዋት ይማሩባታል፣ እንዴት ጠንክረው ማለፍ እንዳለባቸው በቃ በቀላሉ ይማሩባታል ማለት ነው። እንዴት በቃ ጠንካራ መሆን እንዳለባቸው። እርጉዙና በላዋላች የተደረጉባት ሁሉ ስንት ነገር እየተደረገች ስንት ጭቅጭቅ ስንት መከራ አሳልፋ ወልዳ አሁንም ደግሞ ለልጇ ጥሩ አባት እንዳልሆነም ብዙ ነገር ያን ያን ሁላ ተቋቁማ አልፋ ሲያይዋል። ይህን ይሄ ምን ቀላል ነው ብለው ነው ማለት ነው። የዝጉት በራቸውን ክፍት አድርገው በቃ ጥንክር የሚሉት እንዲሁም ደግሞ ታቀፈውት የነበሩ ታቀፈውት የነበሩትን የተሰበረልባቸውን ለቀውት ጠንክር ብለው ለመኖር የሚወስኑት ማለት ነው። ስለዚህ የሴቶች ተምሳሌት እንደምትሆኚ እርግጠኛ ነኝ ሩትዬ፣ አሁንም ወደፊትም ጠንክሪ። ማንም ምንም ቢልሽ ለማንም ዝም ብሎ አሉባልታ ወሬ ቦታ አትስጪ የእውነት አብሬሽ ደግሞ አሁን እየሰራ ያለው ስራ በጣም ዋጋ ያስከፍላል ማለት ነው። ሰውን መበደል ምንም አይጠቅም በተለይ ሴት ልጅ ማስለቀስ ማለት ነው። ስለዚህ በቃ ሴት ልጅ መስበር በቃ አይኗ አያየ ቢያንስ እንኳን ተደብቁ ቆይ ሰው ቢያደርግ እሺ። አይኗ አያየ ኮነ ሩታ አይኖ አያየ ኮኖ አብሬሽ ከሌላ ሰው ጉንጮ ሲስማው፣ ሌላ ሰው ግንባሮ ሲስማው ሩታ ኮ አይኖ አያየ ነው ማለት ነው እና እንደዚህ ይሄን ያክል ሰብራሃት ወይም ደግሞ ይሄን ያክል እንትን ብልሃት ጎርታሃት አትቀርም የሆነት ለሁሉም ነገር ዋጋ ትከፍልበታለህ አንድ ቀን ለሁሉም ላይ ለእያንዳንዱ ነገር ለሰራሃቸው ማንኛውም ሰው የሰው ልጅ በነገራችን ላይ ማንኛውም የሰው ልጅ መጥፎ ነገር ከሰራ ለእያንዳንዱ ለሰራው መጥፎ ነገር ዋጋ ይከፍላል ማለት ነው በጣም ዋጋ እንደሚከፍል ቢዘገይም በቃ የማይቀር ነው ማለት ነው ሰውን የጎዳ ሰው መጎዳቱ የማይቀር ነው ቢዘገይም ማለት ነው ስለዚህ አብሬጅ ዛሬ ላይ ምናልባት ብር ስላለህ ወይም ደግሞ ማለት የሆነ አንዳንድ ጊዜ ማለት ነው፣ ድሀ መሆናችን ጥሩ ነው። ድሃ ስንሆን በቃ ይሄ ነገር እኮ በቃ እንጃ፣ ድህነት ይሻላል አንዳንድ ጊዜ ከሀብታምነት ማለት ነው። የሆነ ድህነት ይሻላል፣ የሆነ በቃ የሰው ልጅ አስተውላል። ግን በዚህ ሰዓት ደግሞ ብር ያለው ሰው በቃ አሚሮ ድፍን ነው የሚሆነው፣ ምንም አያስብም። ልክ እንደዛ ነው አብሬሽን ማለት ነው። የሆነ በቃ ምንም የሆነ በቃ ምንም ነገር አያስብም። የጊዜው ጊዜው ምን የልጅ አባት አይመስልም። ወደፊት ልጅ ምን ይማራል ከኔ ለወደፊት ልጅ የምን ላስቀምጥ ለጥሩ ነገር እናቱን እንዴት እየተንከባከብኩት ላኑርለት ምናምን የሚባል ነገር የለም። የራሱን ዝም ብሎ ወለታዊ ኑሮ ነው እያሰበ ያለው ማለት ነው። እና ይሄ ደግሞ በጣም መጥፎ ነገር ነው፣ የሆነት ለማንም ማይጠቅም ጥሩ መጥፎ ነገር ነው። በተለይ ደግሞ ወልዶ እንደዚህ መጃጫል በጣም ተገቢ ያልሆነ ነገር ነው። የሰው ልጅ ሳይወልድ የሚጃጃል ማለት አይደለም ግን ወልዶ መጃጃል ደግሞ እጅግ በጣም ሳይወልዱ ከሚጃጃሉ ሰዎች በጣም የሚያስጠላው ደግሞ ወልዶ የሚጃጃል ሰው ነው። የሆነ ወልዶ ያልሆነ ቦታ የሚገኝ ሰው ነው። ልጅ ነገ ልጅን ብሎ ማያስብ ሰው ነው። ሩታም ሊያስከፋት ወይም ሊያስቆዝማት የቻለው በቃ ለልጁ አለማሰቡ ነው። ለልጁ አለማሰቡ ነው። እንዴት በቃ ቢያንስ ልጁን እንኳን እየተናገረች ነበረ አብሬሽ ከዛ ሲገ ስለሆነ አይደለም እዚህ ሁሉንም ነገር ቪዲዮውን እስከ መጨረሻ ከሰማችሁት እያንዳንዱ ነገር ቆፍጠን ብላ ስትናገር ነበር። በጥንካሬ ማለት ነው። ሙሉ በሆነ ኮንፊደንስ አብሬሽን እንደማትፈልገው እንደማትፈልገው ሙሉ በሆነ ኮንፊደንስ ስትናገር ነበረ ማለት ነው። እና የልጇ በቃ ግን ለልጇ ማይጠቀም አባት መሆኑ በጣም እንዳሳዝናቱላ ስትናገር ነበረ እንዴት በዚህ ልክ ምናምን ነገር እያለች ማለት ነው። ቢያንስ እንኳን ልጁን አያስብም ወይ እያለች ማለት ነው። እና አንዳንድ ጊዜ በቃ ካልሆነ ሰው ሙሉ ለራሱ በጣም በቃ በጣም የሆነ አንዳንዴ ስታስቡት ውስጣችሁን ይነጋል፣ ውስጣችሁን ይነካል። በቃ የሆነ ውስጣችሁን ብቻ ይሰማችኋል። አንዳንዴ አንድ ማለት ነውና እእንጃ፣ ከባድ ነው ግን ሩታ ሁሉንም ነገር ጠንክራ እንደምታልፈው እኔ እርግጠኛ ታልፊዋለች። ሁሉም ነገር ያልፋል ደግሞ ላደረጉች ለበደሉች ነገር ሁሉ ደግሞ ዋጋ ይከፍሉበታል። ሰውን በድሎ ሳይበደል የሚቀመጥ የለም ማለት ነው። ስለዚህ የበደለች ሰው ሁላ ዛሬ ላይ አንቺን ጥሩ ነገር ሊያመላክቶች ወደ ጥሩ ነገር ሊያመላክቶች ወይም ደግሞ ይህ ነገር ስጠት ወይም ላንች የሚጠቅም ነገር ስላልሆነ ይችላል ከጎንሽ ሀረቃ ያ ሰው ግን በድሎሽ አስከፍቶሽ ሰብሮሽ ዝም ብሎ እሱ አይኖርም ማለት ነው። ጊዜ ዘገያለ እንጂ ስብርብር እንደሚል አንቺን የሰበረች ያስለቀሰ ሰው እንደሚያለቅስ እንደሚሰባበር ህይወቱ እንደማያምርለት በጣም ነ እርግጠኛ ነኝ፣ የእውነት የምምላቸው ማለት ነው። እና ሩትዬም አብሸሪ፣ ጠንክሪ፣ ሁሉም ነገር አላፊ ነው እያልፋል። እና ይሄ ደግሞ እየመጡ አንዴ እዮ አንዴ ምናምን የሚባሉ ተንከሴሶች ማለት ነው፣ የእሱ ጓደኞች የሚባሉ ተንከሴሶች። የእውነት ሸራት አድርጌ ውዴ ሩትዬ ሸራት አድርጌ እነሱ ኔቱ ይቻላል እስከ ዛሬ ማሳደግሻቸው አልጠቀሙሽም። ስለ አንቺ መጥፎ ነገር ማውራት እንጂ ስለ አንቺ አንድ ሰው ጥሩ ነገር የሚያወራ የለም። ፈትፋቾች እነዚህ ትናንሽ ዩቱበሮች ግማሹን አብርሽ የሚወድ ግማሹን ሩታ የሚወድ እንደዚህ ምን አምን እንድንፈተፈት እንችላለን እንጂ ትልቅ ዩቱበር ከሆነው አንድ ቀን ሩታ እንደዚህ ናጥሩ ስለ ጥሩነትሽ አውርቶ አያረቀም። ሩታ እንደዚህ ና ስለ መጥፎ አንቺ መጥፎ ነጥሽ ነው የሚያወሩት ሁልጊዜ የሌለብሽን ነገር ነው የሚያወሩት። ስለዚህ እነሱን ቻናል ሼር አታድርጊ። እስከ ዛሬ ርጉዙ ነሽ እስከ ዛሬ ስንት ነገር ነው ሽ ያሳደግሻቸው። ይበቃሻል ለማይጠቅምሽ ሰው የማይጠቅምሽን ሰው በሙሉ በሙሉ አሪቂ ውዴ። እኔ ልነግርሽ ልነግርሽ የምፈልገው ነገር ማለት ነው ይሆነ ትናንትናምን ሊሄር ነው እሱ አንቺም እዚህ ልጁን ካልክላሸዋል እያለ ያሳንከሲስ አንድ ተንከሴስ መቶ እንደዛ ሲላት ሊሄር ነው ሊሄር ነው የሚለው አስሬ። እኔ እንደ በጣም ይህ ሰው ልጅ ኑሮ ሲጠቅም እኮ ሲሄድ ያባባል፣ ያስለቅሳል፣ ጉድ ብለው ይታያል። ኑሮ ሳይጠቅም ግን ሄደ ኖረ ምንም ሚጠቅም ነገር የለውም ፈርቅ የለውም። ለማንኛውም እንዲህ አገሬጆች በያላችሁ በሰላማችሁ ብዙ ትርፍ ይበልልኝ። ለቤት የአዲስ ከሆናችሁ ሰብስክራይበርጉ ቪዲዮ ላይ ከማረጋችሁን አድርችሁ ባይ።